አሁ፣ አስታውስኩ አውቀዋለሁ። እማዬ፣ ልጁ ከአይምሮ በሽተኛ ነው። ለምንድን ነው እዚህ ድረስ ይዘሽው የመጣሽው? ምን አልሽ? ውይ ምስኪን፣ ለአንተ መቼ ይታወቃል። ውይ ልጄ፣ እንደዛ ነው እንዴ? አሁ፣ እማዬ፣ ልጁ አይምሮ ችግር አለበት። ታዲያ ምን ይሻላል? ችግር የለውም፣ እኔ ቤቷ ደርሰዋለሁ፣ ይዘሽው ጅበይ። እሺ እማዬ። የአይምሮ በሽተኛ ልጄን፣ እንዴት ያሳዝናል አይ እትዬ፣ አንድ ነገር እንዳያደርጋት ተከታያት ብለኝ ነበር። ማን አንድ ነገር የሚያደርጋት? ባይሆን እሷ እሱን አንድ ነገር እንዳታረገው በኝች አያሹ ፍቅር እንዳለችው ከሆነ ልጁ አእምሮ በሽተኛ ነው። ምን እውነትሽ? ኖሮ ባ አሁን ከፍቅር ጋር አብሯት የወጣው ልጅ? አዎ ፍቅር እንደዛ ስትል ነበር። አ ለዛ ነዋ። ቤዘ ቤታ በበኩል ገባ ወንድሟ ወንድሟ የምን አባ ወንድም አንተ? የምን አባ ወንድ የምን አባ ወንድ? ቤዛ ማለቴ ይቅርታ። የምን አባ ይቅርታ። አንተ ቤዛ፣ ምን ቆይ፣ ምንድ ነው ልጁን ለሁለት ጭቀጭቃች፣ ምን እናድርግ? ቤጊ ዴቭ እዛ ሄዶ ምንም ያደረገው ነገር የለም። ሄለን ደግሞ እዚህ መጥ የተናገረች ነገር በጣም አስደንግጦኛል። ቆይ፣ እንዴት ነው ነገሩ? እራሱ ነው የሄዶ ለእናቷ ልጅ ስላገባት ነው የሚለው። አይ ሀሳባችን እንኳን እንደዛ አልነበረም የአዴናት ሊቪን በደንብ እንድታውቀውና ለአዴ ባል እንደሚሆን እርግጠኛ እንድትሆን ፈልገን ነው። ታዲያ ከአዴናት ጊዜ ያሳልፍ። በጣም ይገል አይደም እንደግዟል። እሱ ስርዓትና ደንቡ በደንብ ያውቀዋል። ስለዚህ ትላልቅ ሰዎችን አማክሮ እንዲመጣ እንዲመጣና በዛም ደግሞ ሽማግሌ እንደሚልክ እንዲታወቅ ፈልገን ነው። እኔ የሚሄዱ ምንም አልተዋጠልኝም። ይኸው እህቷን መፈቀደችው አልሽኛል። ያለመናገር ችግሩ ይ ነው። ተውበኪ እንደዛ ትበል። አደ ሁሉ ነገር መስማት የለባትም ደግሞ እኮ እውነትም ላይሆን ይችላል። እንደው ቶሎ ቢጋቡና ቦታ ቢለቁልን ደስ ይለኛል ማለት ልታገባ ነው ምን ነው አይቻልም እንዴ አይ እኔ አይቻልም አላልኩም ጥያቄ ነው የጠየቁ ማን ነው የምታገባው? አንቺ ደግሞ አርባ ጊዜ ነው እንደሚነግርች ያቺን ነዋ ኩራተኛ አለች ተገናኛችሁ እንዴ ታዲያስ ታዲያ ማለት አልገባኝም ቆይ ምን አልካት አይ ምንም አላልኳትም እና እናማ አይኗ ፍቅር ይታየኛል አይን ላይ ለመታየትም ደርሳችሁልኛል ያሉ ም ሆደ ነ ጠበቃው አብራራ ቆይ የምይልሽ፣ እንዴት መጣሽ? ከበበ ጋር እኮ መተው ነው እንዴት እንደናፈቅሽኝ ያወኩት አሁን ሳይሽ ነው። አቤት እንደዚህ ደስተኛ ሆናችሁ ሳያችሁ

አሁን ሜጋ ስቴት ትረጋጋለች። መቼ ነው የምንመለሰው? ምን ነው ሰለችሽ እንዴ? አይ ደስ ይላል። ቦታውን እኮ ወድጄዋለሁ። ለዛም ከዛች ከፍቅር ተገላግያለሁ። ግን ደግሞ ማሚ ናፍቃኛለች። እኔ የምልሽ ሻኪሬ፣ ቆይ ግን ስንት ዓመትሽ ነው? ለምን ጠየቀኝ? ምን ነው መጠየቅ አይቻልም? ምን ይሰራልሃል? በጣም ብዙ ነገር። ለምሳሌ ምን? እንዳይመንድ እንጂም እንደ ሴቶቹ እድሜሽን አትናገሪም። ገምት። እሱም የሆነ ጩጬ ነገር ነሽ። የሚገርም እኮ ነው ዴቭም ትልቅ ሰው ሆኖ አንችን ሊያገባ ነው፣ በጣም ደስ ብሎኛል። ይህ አዎ ዴቭም ትልቅ ሰው ሆኖ ይኸው ስለ ትዳር ማሰብ ጀመረ። እሰይ ደግሞ አንችን ከመሰለች ልጅ ጋር እኮ ነው። ፈጣሪ ከፈቀደ ይፈቅዳል። አንቺ ደግሞ ከሱ በላይ ብልህ መሆን አለብሽ። ሴት ልጅ ከባሏ በላይ ብልህ መሆን አለባት። ይኸውልሽ የትናንትና ስህተትና ትቢቶች የአንቺንም የልጆችንም ሕይወት ያበላሻል። እንዴት ሴት ልጅ ስትሆኚ በተደጋጋሚ ከባልሽ ፍቅርን፣ ናፍቆትን፣ እንክብካቤን ትጠብቂያለሽ። ግን ያ ብቻውን ልክ አይደለም። ልክ እሱ እንደሚያደርግልሽ አንቺም ለባልሽ እንክብካቤ ፍቅርን መስጠት አለብሽ። እንደዛ ነው የሚሆነው። ልጅ ይቅርታ፣ ድፍረት ካልሆነብኝ ከፍቅር አባት ጋር በምንድነው የተለያየችሁት? እሱ ታሪኩ ብዙ ነው። ያኔ እንደሚስት ብዙ ነገሩን ተቋቋ አላቅም። እሱን እርሺ በቃ እርሺ። የት ነበርክ? የሆነ ቦታ ቦታው ስም የለውም። እሱ አይጠቅምሽም። እና ሺ ቢያንስ ለምን ስልክን አጠፋ? ድምፁን ላለመስማት። እናንተ ስልክን ስታጠፋ እኔ ጋር እንደሚደውር ስተሆን አረሳሁት። ቆይ፣ ምን ያስገለፍጣል? የሚያስገለፍጥ ነገር አለ እንዴ? ገለፈጥኩ። ደና ነገር ምን ነው? ደና አልመስልሽም። እዚህ ምን ቀረሽ? ለመጨቃጨቅ ሰበብ አትፈልጊ። መናገር የምትፈልጊው ነገር ከሌለ ዝም በይ። ቤት ያትምጭ ው ይቅርታ ፍቅር፣ እንደዛ እንኳን ማድረግ አልችልም። ግድ የለም። አሁን በደንብ ሳቂ። ቆይ፣ ምን ለማድረግ ያሰብሽ ነው ትሰሚኛለሽ፣ ፍቅር የፈለገ ነገር ብታደርጊ እኔ ና ሪባ አትልፊ። በጣም ጥሩ። በል አፈጣጥና ወደዛ ላካቸው። ከአሁን በኋላ እዚያ አይናቸው ማየት አልፈልግም። እሺ፣ እሺ። እንዳ፣ እሺ። ለዳይመንድ እና ላበበ ንብረታቸው ልታካፍላቸው ነው አባዬ? አዎ። እኔ አባቴ ሰው ገንዘብ አልፈልግም። የሚገባቸውን በአስር ጣታቸው ፈርመው ይዘው ይሄዳል። እንደዛ ይሻላል። ትክክለኛ ነገር ነው ያደረግከው። አለል ካጠገቢ ባለመኖሯ ብቻ ብዙ ክፍተቶች እንዴት ተፈጥረዋል። ይገባኛል። እናት ማጣት በጣም ከባድ ነገር ነው። ታውቂያለሽ፣ እኔም ከምፈራቸው ቀናቶች መካከል እናቴ የማጣበትን ቀን ነው። አንቺ ግን ጠንካራ ሴት ነሽ፣ በዚህ ሁሉ ነገር ውስጥ አልፈሻል። እኔ በጣም ሰነፍ ነኝ ቢኪ፣ አባቴ እንደሚፈልገው ትምህርቴን አልጨረስኩም፣ እናቴም ደግሞ እንደምትፈልገው አይነት ሴት ልጅ ወንከያ ላይ አይሰማኝም ብቻ ብዙ ይቀረኛል። ቤኪ፣ የእኔ ጠንካራ ሴት ሁሉን ነገር ማድረግ ትችላለች። አትፍሪሽ፣ ሁሉም ነገር ይስተካከላል። ደግሞ እስካሁንም መተሻላ ከዚህ በኋላ ደግሞ ያለውን እግዚአብሔር ያውቃል። ከዚህ በኋላ መማር፣ መስራት፣ ሁሉንም ነገር ማድረግ ትችላለች። ለዚህ ደግሞ ማሳያው ከዚ። እንዴት ነው? ወደ ቤት አትልም እንዴ? ሰለችች፣ ዛሬ ነገር ነገር እያለ ነው። በሰላም ነው? አዎ፣ በሰላም ነው እኔ ማ ጓደኛሽ እስክመጣ ድረስ ላዳብርሽ ነበር። አንቺ ግን ትጋበኛ ነሽ። አረ እንደውም ከመቼው ተቀየርክ? ማለት ማለትማ፣ አሁን ስትንከባከብኝ ስታሞጋግሰኛል ነበር እንዴ? ሄድ እያልሽ እያባረርሽ ምን ልጅ ጠብቅሽ ነበር? እንኳን ደህና መጣሽ አዴ። ጓደኛሽን አልቻልኳትም፣ አንቺ ላስረክባት እንጂ። አረ ምን አድርገሽ ምን ነው ምን ልሽ አይ የለም ታዲያ የሁሉ እምባ የሞተ ዘመድ አለሽ እ ምን ነግደሽ ነው እማዬ። ወየ ልጅ ፍቅር ሲይዝ እንዴት እንዴት ነው የሚያደርገው? ምን ነው ልጅ አዲስ ነገር አለ እንዴ? አይ እማዬ። ታዲያ ምንድን ነው? ይቅርታ እማዬ። ለምኑ ነው ይቅርታው? ብርሃን ሳልወድ አልቀርም። ማንን? እዚህ ተመልሶ ከመጣ ጀምሮ ለሱ ያለኝ ነገር በጣም እየተሰማኝ መጥቷል። ማን ነው እሱ? ምንድን ነው ብርሃን ዴቭን አፈቀርኩት መሰለኝ። ምን ምን? አልካንቺ እንደነገርኩሽ ነው ማየ፣ ይቅርታ አድርጊልኝ። በቃ ከቅሜ በላይ ስለሆነብኝ። አንቺ ወራዳ፣ ይሄን ቅሌትሽን ማንም እንዳይሰማኝ እንደሰማው እንጂ አደይ ክፍል አንድ መቶ ሃምሳ ስምንት ተለቀቁ ወዶቲዬ ወዶቲዬ። እንግዲህ እንዳያችሁት ባለፈው ክፍል የቤዛ ወንድም እትዬ ጋር መጥቶ ፍቅርን ፍለጋ ሲመጣ ነበር። የሚያቆሙ ማለት ነው እንግዲህ ፍቅር ደግሞ የክላስ ጓደኛ ናት ብሎ ለእትዬ ሲናገር መጥቶ ድንገት ሲስማት ደንገጣ የክላስ ጓደኛ ስለሆነች ነው ለምንድነው የጠፋሽ በማለት እንግዲህ የኔ ፍቅር ብሎ ስለጠራ ብቻ እትዬ በጣም ሳይደነገጠች እንግዲህ ፍቅር ደግሞ የክላስ ጓደኛ ነው፣ ነገር ግን በሽተኛ ነው ለምን አመጣሽው በማለት እንግዲህ ናጄንዥ ያለው ጣ ማለት እንግዲህ እጃን እጁን ሳወታ አስወጥተዋለች። ከዛም እንግዲህ እትዬ ጨንቋት ያው ዝምብላ እንትን ስታስብ ነበር ልጄ እንዳይገላት እያለች ማለት ነው። ውዶችዬ እንግዲህ እትዬ የቤቱን ሶፋ ሁሉ ቀይራ ቤቱን አሳምረዋለች። ምክንያቱም አደይ እና ደብ ሊጋቡ ስለሆነ ማለት ነው። ውዶችዬ እንግዲህ ፍቅር ያንን ልጅ እዛው ከወጣች በኋላ መንገድ ላይ እየተጨጋጨቁ ነበረ። በቃ ትድረስብኝ ምን ፈልገ ነው ከእኔ ምናሁን እያለች ስትለው ነበር። እሱ ግን አንቺን ብቻ ነው ምንፈልግ፣ እወድሻለሁ፣ አፈቅሻለሁ እያለ ሲላት ነበር። እሷ ደግሞ እንደዚህ የምታስብ ከሆነ ብላ ለጥፊ መተው ሩጣ ሂዳለች። እንግዲህ ውዶችዬ እንግዲህ እንዳያችሁት ባለፈው ገጠር እንዳይሄደ ነው ከጠርገው ሄደበት ክስተት፣ እንግዲህ የአደይ እህት ብርሃን ደብና ፍቅረዋለች። እንግዲህ እሱ ደግሞ ይሄን ነገር አያውቅም ማለት ነው። ያው ስለ አደና ስለ እሱም አልነገራትም፣ በጣም ያሳፍራል። እንግዲህ እሷ ደግሞ ለእናቷ ነግረዋለች ነግራታለች ማለት ነው፣ እንደሚያፈቅራት እንደምታፈቅረው። እንግዲህ እናቷም ለጥፍ ይመታታለች ማለት ነው። አንቺ እየተረክም ሻርፈሽ ቁጭ በማለት እንግዲህ ለጥፍ ይመታታለች እንግዲህ ዲያመንድ ደግሞ ከሩታ ጋር ቪዲዮ እየሰሩ ነበር ማለት ነው። ከዛም ብራን መታ ደብሮኛል፣ ደስተኛ አይደለሁም በማለት እንግዲህ ስታቆረመርም ነበር። በቃ አይዞች ምናምን ብለዋት፣ ከዛ እንግዲህ ወደ እናቴ ሌድ ብላ ነው እንግዲህ እንደዛ ብላ ነግራት፣ በጥፊ ትመታችው እንግዲህ። ዲያመንድ ሩት ማለት ሮሚን ከድሮ አንስቶ ይወዳታል። ነገር ግን የለሚወዱት ሰው ደግሞ ያው መልካም ነገር ማድረግ ወስ ጥሩ ነው፣ እና ያው እንግዲህ ስለመወዳት ነው ላሹ የተውሁለት ሁለት አሹ ስለሚወዳት ወይም ደግሞ እሷ ደግሞ ካሹ ጋር ይበልጥ ከኔ ጋር ከምትሆን ካሹ ጋር ስትሆን ደስ ስለሚላት ለዛ ብዬ ነው የተውኋት እያለ እንግዲህ ለሮሚ ነግሯታል ማለት ነው። እንግዲህ ዲያመንድ ሮሚን ማለቴ ሩታን ማለት ነው ለሮታን የነገራት ሩታን ሳያፈቅራት አልቀረም። እሷ ግን ከዚህ ቦታ ትኖርበት አይመስለኝም። ውዶችዬ እንግዲህ ሄለንና አበበው ወደ ከተማ እንደመጡ ታውቃላችሁ። እንግዲህ መንገድ ላይ ከአደይ ጋርም ተገናኝተው እነሱን እነሱም ቤት ፈልገው ሲመለሱ አደይ ጋር ተገናኝተው እንግዲህ ወደ ናሹ ቤት ሄደው አሹንም እንግዲህ ጠይቀውታል ማለት ነው። አሹም በጣም ደስተኛ ነው፣ ሄለንና አበበን ስላገኛቸው ማለት ነው። ውዶችዬ እንግዲህ ልልዬ ልልዬ ነው። ሊልዬና ባቡሬ አሁንም እንደተፋቀሩ ነው። እሷም ለሱ ፍቅር አላት፣ እሱም ደግሞ ለሷ ፍቅር አለው። ነገር ግን እንግዲህ እሱም የውስጡን አውጥቶ ለመናገር ምናልባት እምቢ ብትለኝ ጓደኝነት እንዳላጣ ብሎ ስለፈራ እንግዲህ ውስጥ ላይ ለላይ እየሄደ ይገኛል ማለት ነው። እሷ ደግሞ መወዳት ልጅ ማፈቃ ልጅ አላት ብሎ አለች ብሎ ሲነግራት አለች ብሎ ሲነግራት፣ እንግዲህ እሷ ደግሞ በጣም እየከፋት ይገኛል ማለት ነው ውዶችዬ። እንግዲህ ባቡሬ ሊሊን እንደሚወዳትና እንደሚያፈቅራት ይንገራት እያሏቸው ኮሜንት ላይ ጻፉልን ውዶችዬ። እንግዲህ አደይ በጣም ደስተኛ ናት፣ ምክንያቱም እትዬ ቤቱን አዘጋጅታ ምንብላ ሁሉ ነገር አስተካክላ ስለ ደስተኛ ስላደረገቻት፣ ያው በጣም ደስተኛ ናት ማለት ነው። ውድ ነው የተከበራችሁ የጫና ላይ ቤተሰቦች እንግዲህ ከብዙ በትንሹ የዛሬው ክፍል ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ፣ መልካም ቀን ታመኛ ውላችሁ። ያው መልካም ቀን፣ ሰብስክራይብ፣ ላይክ፣ ሸር አድርጉልኝ። ትንሽ ሰሞኑን በቃ እየተመቸኝ አይደለም፣ ትምህርት ከመዘጋቱ አኳያ ማለት ነው። ውዶች እየ እባካችሁን ላይክ ሸር አድርጉልኝ ቤተሰብ።